ይህ ጋርንቻ ስፖርትና ዜና ነው። ጋርንቻ ክፍል አራት። የጋርንቻን ታሪክ ከራሱ አንደበት እየሰማን ነው። ክፍል ሶስት ላይ ጋርንቻ ስለ ራሱ ታሪክ እየነገረን ነበር። በ1958 ስዊድን ውስጥ እየተካሄደ በነበረው የዓለም ዋንጫ ጋርንቻ የብራዚል ብሔራዊ ቡድን አባል ቢሆንም ከምድብ ጨዋታዎች የመጀመሪያ ሁለቱን አልተሰለፈም። ከሩሲያ ጋር ዓለምን ያስደመመ ጨዋታ ቢያሳይም ለቀጣዩ የወልስ ጥሎ ማለፍ ጨዋታ የመሰለፉ ጉዳይ ዋስትና የለውም። ለዚህ ዋናው ምክንያቱ ደግሞ አንድ የአገሩ ጋዜጠኛን መደብደቡ ነው። ጋሪንቻ በዚህ ጨዋታ ሰለፋለሁ ወይስ ይዘሉኛል እያለ እየተጨነቀ ባለበት ሰዓት ከሀገር ቤት ባለቤቱ ስልክ ደውላ ልጃቸው በጠና መታመሟና ማሳከሚያ ገንዘብ እንደሌላትም ነገረችው። ልጁን በጣም የሚወደው ይህ የኳስ አፍቃሪ አሁን ሁለት መንገዶች ላይ ቆሟል። ቡድኑን ተለይቶ ወደ አገሩ መሄድ ወይም ቆይቶ ይሰለፍ አይሰለፍ እንደሆነ መመልከት። ወደሚወዳት ልጁ መመለስ እንዳለበት ልቡ አድልቷል። ክፍሉ ውስጥ ብቻውን ሆኖ በዚህ ጉዳይ ላይ እያሰበበት በነበረበት ሰዓት በሩ መንኳኳቱን ገልጸን ነበር፣ ክፍል ሶስትን የዘጋ ነው። ቀጣዩ ታሪክ እነሆም። ከዚህ ከመቀመጥ ወደ ልጄ ብሄድ ይሻለኛል። ወደ ክፍሌ ገብቼ ብዙ ከቆየው በኋላ በሩ ተንኳኳ። ዲዲ ነበር የመጣው ትፈልጋለህ አለኝ ከሱ በኋላ ተከትየው ወጣሁ ዲዲ ወደ ሰዎቹ ከመሄድ በፊት ከባድ ማስጠንቀቂያ ሰጠኝ ሰዎቹ ሲናገሩህ ምንም ክፉ መልስ እንዳትሰጥ የሚሉህን ሰምተህ ተቀብለ ውጣ ፕሮፌሰሩ በአንተ ድክመት ሌላ ጣጣ ውስጥ ሊያስገባህ ይችላል አለኝ ይህን ጊዜ ምናልባት መጥፎ ጥያቄ ከጠየቀኝ ሊያናደደኝና ልቸገር ብችልስ ብዬ ዲዲን ጠየቅኩት እሱም ይህንን እንድትቋቋም ነው የምነግርህ አለኝ ብዙ ከተነጋገርም በኋላ ሰዎቹ ወዳሉበት አዳራሽ ገባሁ። የገባሁት በሩና አንኳኩቼ ነው። ገብቼ ወደ እነሱ ጋር መራመድ ጀመርኩ። ፕሮፌሰሩ መነጽሩን ተሎ ከፊቱ ላይ አነሳና ተሎ ውጣ ብሎ ጮኸብኝ። እኔም ግራ ተጋባሁኝ። ዲዲ ምን መስራቱ ነው አልኩኝ። አዳራሹ ሰፊ በመሆኑ ሰዎቹ በቤት ውስጥ ትንሽ ቦታ ስለያዙ የፕሮፌሰሩ ጮኸት ቤት ውስጥ ሲያስተጋባ ተደናገጥኩኝ። ሲወላ ብላክቦርድ ላይ አሰላለፍ ጽፎ ጨርሶ ወደ ወንበራቸው እየመጣ ነበር። አሰላለፍ በጋራ የሚያወጡት ፊዮላ የራሱን ነፃ ለማውጣት እንደሆነ ገባኝ። ፊዮላ ፕሮፌሰሩን ተከትሎ በጥርፊያ ክፍሉን ለቅቄ እንደወጣ ተናገረኝ። በዚህ ጊዜ የተጻፈውን አሰላለፍ ለማየት ሞከርኩኝ። እንዲሁ ብቻ የባባ ወይም የጎይልን ስም ያየው መሰለኝ። ሲጮሁብኝ ስለተደነጋገረኝ ተምታታብኝ። እንደ ጮሁብኝ ቶሎ ተመለስኩ። በሩን ከፈትኩና ለመዝጋት ፊቴን ወደ ብላክቦርድ ሳዞር ፕሮፌሰሩ ቶሎ ውጣ ብሎ ስለጮኸብኝ አነጣጥሬ ማየት አልቻልኩም። ከዚያም ወደ ክፍሌ ገብቼ ቁጭ አልኩኝ። ለምንድን ነው ፕሮፌሰሩ የሚጮኸብኝ? እንነጋገራለን ብለው ከገቡ በኋላ ለምን ይቆጡኛል? እነዚህ ሰዎች ምናልባት አገር ሂድ ሊሉኝ ይሆናል የሚፈልጉኝ። ይሄ ደግሞ አስደነገጠኝ። ደግሞ ሌላው አላስቻለኝ ቻለኝ የልጄ በጠና መታመም ወደ ሀገር መመለስን አስመረጠኝ። እንዲያውም ይሄ ቢሳካ ጥሩ ነው፣ በቃ ይሻለኛል ከጭቅጭቅ ወጥቼ ወደ ሀገሬ ገብቼ በድህነት መኖር ለኔ ጥሩ ነው። እዚህ በሙሉ ለኔ በጠላትነት ነው የተሰለፉት። ደግነቱ ትናንትና ኢላማ ውስጥ ገብቼላቸዋለሁ። ለሰራሁት ጥፋት ደግሞ ማመኔን ፕሮፌሰሩ አስፈርሞኛል። ነድዲ በእኔ በነፍሴ ሊጫወቱ ይሆን እንዴ? እንደዚህ የሚሰሩኝ? ትናንትና ጋዜጠኛውን ለመደብደቤ ተመካክረው ነው መሰል አስፈረሙኝ። በነገሩ አምኛለሁ ማለት ነው። ከዚህ ከብሔራዊ ቡድን ስባረር ከፍተኛ ቅጣት ይጠብቀኛል። በቃ ሁሉም ነገር ተዘብራርቋል ማለት ነው። እስከዛሬ ብዙ በደል ስለደረሰብኝ አሁን ያየኋትን ነገር እንኳን በጥሩ መንፈስ መቀበል አቅቶኛል። ለዚህም ነው ወደ ሌላ ሐሳብ ውስጥ የገባሁት፣ ምክንያቱም አመናጭቀውኛል። ስለዚህ የኔጣ መባረር ነው። ደግሞ ለእኔ በድህነት መኖር ይሻለኛል። ከእንግዲህ ለብሔራዊ ቡድን የመመረጥ ተስፋ የለኝም። ይሄ ድል የመጨረሻ ነው። በብራዚል ውስጥ በዲሲፕሊን መቀጣት አደገኛ ነው። ባለፈው ስዊዘርላንድ ላይ በተደረገው ዓለም ዋንጫ ተጫውተው ከነበሩት ውስጥ ኤምበርቶ ቶዚና፣ ጁሊያኖ እንዲሁም ባልታዛር በዲሲፕሊን ስለተቀጡ ጥሩ እየተጫወቱ ዘንድሮ ለመመረጥ አልቻሉም። በዚያው እንደወጡ ነው የቀሩት። የኔ ደግሞ ከነሱ የባሰ ነበር። ያውም ጠላቶቼ ያሉ እነሱ ባሉበት መደባደቤ መጥፎ ነገር ነው። ውሳኔያቸው ይሄ ከሆነ በቃ ገደሉኝ ማለት ነው ብዬ በጀርባ የተንቼ ጣራጣራውን መመልከት ጀመርኩኝ። ድንገት በሩ ሲንኳኳ ደንግጬ የተነሳውና ቶሎ ከፈትኩኝ። ዲዲ ነበር። ወደ ውስጥ ገባና ሳይቀመጥ እንዴት ሆንክ ሲል ጠየቀኝ። ጉዳዩን ነገርኩት። ሲጮሁብኝ ዝም ብዬ መውጣቴን ገለጽኩለት። ለምን እንደዚህ ያደርጉኛል ብዬ ዲዲን ጠየቅኩት። እሱም ለጊዜው ዝም አለ። እኔም ቶሎ ብዬ ቅድም ያሰብኩትን ነገር ነገርኩት። ምናልባት ሊያባረሩኝ የፈልጉ ቢሆንስ? ምክንያቱም አሰላለፍ ውስጥ እኔ የለውኝም አልኩት። ዲዲም ደንገጥ አለና የማይሆን ነገር ነው፣ ለምክር እንደሚፈልጉ ነው የነገሩኝ። ደግሞ ትናንትና አንተ ወደ ከተማ ሄደህ በነበረ ጊዜ ጋዜጠኞች ተሰባስበው መጥተው ባባንና ፔሌን ካነጋገሩ በኋላ አንተን በጣም ፈልገውህ ነበር። እንዲያውም ብዙ ሰዓት ጠብቀውሃል። የህዝብን አስተያየት ሰብስበው በጣም ከፍተኛ አድናቆት እንዳተረፍኩ ነው የተወራው አለኝ ዲዲ ይሄን ሲል እኔም ስሜቴ እየተነሳሳ ሄደ። ግን ሰዎቹን ሳስባቸው ደግሞ ለተንኮል የሚመለሱ አይደሉም። እንደገና ዲዲ በመናገር እንደ ጋሪንቻ ያለ ተጫዋች እስካሁን ያለ መታየቱና ዌልሶቹን በጥብቅ ሊያቆሙት ስትራቴጂ እየፈለጉ ነው ብለዋል። ይህንን ባለስልጣኖቹ ስለሰሙ አንተን በግፍ አይፈልጉም አለኝ። እንዲያውም አንዳንዴ ጸባዩ እንጂ ጥሩ ችሎታ ነበረው በማለት ሲያወሩ እንደ ሰማ አጫወተኝ። ዲዲ ይህን የሚነግረኝ ምናልባት ከመባረር በፊት ሊያጽናናኝ ይሆን? ምክንያቱም ብራዚል ዌልስን በቀላሉ ያሸነፋልና የጋሪንቻ መኖር ዋጋ የለውም የሚል አስተሳሰብ ስላለው የኔ ነገር አክትሟል ብዬ ዲዲን ጨቀጨቅኩት። ዲዲም ጭንቅላቱን ነቅንቆ ይሄ የማይሆን ነገር ነው አለ። ከዲዲ ጋር ብዙ ተከራከርን። ከጥቂት ደቂቃዎች በኋላ ሰዎቹ መጡ። ይህ ይቀጥላል። ይህ ጋሪንቻ ስፖርትና ዜና ነው።